ትዳርም በጣም የሚፈራው ግን ወንድ ትዳር በስንት ዓመት እድሜ ላይ ብዙም ጫና ሊደረግ አይገባም። ትዳር ትዳርና ጓደኝነት በነገራችን ላይ አንድ ሰው ትዳር የለውም ማለት መስፈርት ሲባል ለምሳሌ ምን አይነት መስፈርት? አሁን ሴቶች የምታበዙት ነገር አለ፣ ግን ምን አይነት መስፈርት ው አሁን እኛ ሳይሆን የሚያስተዳድረው ገንዘብ ተብሎ ቢጠየቅ ደስ ይለኛል። ሴት ልጅ ጊዜ የሚሰጣትን ወንድ ትወዳለች፣ ግን ደግሞ ሺ ጊዜ ልስጣት ብዬ ደግሞ ቤት ውስጥ ቁጭ ስ ምን ይጎልታል? ወንድ በሚገባ ቤቱ ማስተዳደር ስላልቻለ ሴቷ ወደ ወንዱ ቦታ ትሄድና መሰረቱ የተበላሸለች ተፈጠረ ነበር። ለዚህ ተጠያቂ ሴቶች በአንድ ንግግር ለስንት ዓመት የተገነባ የሆነ ቆንጆ ትዳርን የማፍረስ ምላስ አላችሁ። አባት የሚችል ወንድ ከተገኘ ማንኛው ሴት እናትና ስ ትችላለህ። ዓለምችን የምታሰምለው ቆንጆ ሴት ብታገባ ዓለም አሪፍ ይሆናል። ሲባል ውበት ብቻ ብነ በጣም አስቸጋሪ አባቶች ችለው ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የነስር ሚዲያ ተመልካቾቻችን እንግዲህ ነስር ሚዲያ የዩትዩብ ቻናል የተለያዩ ፕሮግራሞችን እየሰራ ለውድ ተመልካቾቹ እያቀረበ ይገኛል። ዛሬ ደግሞ በተለየ ሁኔታ አንድ አዲስ ፕሮግራም ይዘን መጥተናል። የዛሬው ፕሮግራማችን ወይም ደግሞ ከአሁን በኋላ እኔና ነስሪያ በጋራ ሆነን የምናዘጋጀው ፕሮግራም የሀሳብ ማእድ ሀሳብ መነሻ ይሆናል ብለን ያሰብነው አንድ ሀሳብ ይዘን ልንወያይ እዚህ ተገኝተናል። ስለዚህ ሀሳብ የብዙ ወጣቶች ጥያቄ የሆነው መች ላግባ፣ በስንት አመት ላግባ እና መስፈርት አስፈላጊ ነው ወይ? ካስፈለገስ ምን ምንድን ነው ለስጋት ልገባው መስፈርቶች የሚለውን ሀሳብ አብራችን እንድትቆዩ በአክብሮት እንጋብዛለን። የዛሬው የመጀመሪያው የሀሳብ ማዕቅ የመወያያ አጀንዳችን ወይም ደግሞ ወደ እናት የምናሻገረው ሀሳብ የሚሆነው ትዳር በስንት አመት፣ እንዲሁም ደግሞ ለትዳር የሚያስፈልጉ መስፈርቶች ምን ምንድን ናቸው። ግን አብዛኛው ጊዜ ወንድ ነው ሴት ነው ትዳርን የሚፈርም

ቢገባበት የገቡት ሰዎችም እንደ ሀሳብ የሚያነሱት ትዳር በጣም ትልቅ ተቋም፣ በጣም አሪፍ የሆነ ተቋም ነው ሲሉ እንሰማለን። ግን እዛ ተቋም ላይ ለመግባት እድሜያችን ስንት መሆን አለበት? መስፈርቶችስ ስ ምን መሆን አለባቸው? የሚለውን ስናነሳ እኔ በበኩል እንደ ግን ሀሳቤ እድሜ ላይ ብዙ ጫና ሊደረግ አይገባም ከሚለው ወገን ነው። ምክንያቱም ከድጃ በአርባ ዓመቷ አግብታ አይተናል። አይሻ ደግሞ በዘጠኝ ዓመቷ አግብታ አይተናል አይደለም? ስለዚህ የእድሜው ሳይሆን እኔ እድሜ ላይ ያለሁበት እድሜ ላይ ምን ላይ ደርሻለሁ የሚለው ነው ወሳኝ። እስፔሻሊ ሴቶች ወደ ሴቶች ለምታና እድሜ በዚህ ነው ከጤና አንፃር፣ ከመውለድ ምንም ከማለት አንፃር የሚቀመጡ እድሜዎች ሊኖሩ ይችላሉ። ግን በዛ እድሜ እኔ ለትዳር ዝግጁ ነኝ ወይ በአገባ በዚህ እድሜ ኃላፊነት መውሰድ እችላለሁ ወይ ትዳር ተቋም ሌላ ሰው የሚመጣበት ሶስተኛ ልጅ የሚባል ነገር የሚመጣበት ነው እና ለዛ ኃላፊነት ዝግጁ ነኝ ወይ አንድ ልጅ ለመቅረጽ ማለት ምንም የማይቀሳልህ ነው የሚመጣውና ያንን ልጅ ለማሳደግ ለሱም ሀላፊነት ለመውሰድ ዝግጁ ነኝ ወይ ብቁ ነኝ ወይ ምን ሰርቻለሁ የሚለው ላይ ሞር ፎከስ ቢደረግ። ና ይህ እድሜ ላይ ለግባ ተብሎ የሆነች የተቀመጠች እድሜ ትዳር ላይ ባይኖ ከሚሉት ወገን ነው። ብዙ የሚያስፈልጋቸው ነገሩ ይቻላል፣ ግን መጀመሪያ የአእምሮ ዝግጁነት ይፈለጋል ትዳር ላይ ለመመስረት ወይም ትዳር ለመመስረት አሁን ወንድም ይላል በኢስላም ወንዶችም መጸጉር ማብቀል ከጀመሩ ጀምሮ ቢያገቡ የተሻለ ነው። ግን ደግሞ አንድ ሰው ኃላፊነት ወስዶ አሁን ያመሳሻቸውን ሀሳቦች መከወን የማይችልበት ደረጃ ላይ እያለ ትዳር አግብቶ በኋላ ላይ ለሚያመጣቸው ልዩች ደግሞ ድጋሚ ሌላ ነገሮች፣ ሌላ ችግሮችን ሊፈጥር ይችላል። ስለዚህ አንድ ሰው ከማግባቱ ምንድን ነው መቅደም ያለበት የአእምሮ ልዩነት ያስፈልጓል ብዬ አስባለሁ። ስለዚህ አንድ ሰው መጀመሪያ የሚወደው ሰው ያስፈልገዋል። የምንዋደደው ትዳርና ጓደኝነት በነገራችን ላይ ያለ አንድ ሰው የብዙዎቻችን እንደውም ችግር የሚመስለኝ ትዳር ላይ ምናምን ስንገባ አንድ ሰው ጓደኛ ይሆናል፣ ፍቅረኛ ማለት ነው። የፍቅር ሰዓታቸውን በሳምንት አንዴ አሊያም ደግሞ በሳምንት ሁለቴ ምናምን አይነት ነው የምትገናኘው። ስለዚህ ትዳር ሲሆን ደግሞ ሀያ አራት ሰዓት አብረሽ ነው ሰ በዛ ሰዓት በፍቅረኛ ሰዓት ተገናኝተሽ የምታከናውኛት ነገር በጣም ነው የምታክተው። ለእሷ እስጡታ ይሰጣል የሆነ ደስ የሚራጥን ነገር ያደርጋል። አንችን መጥፎ ነገሮች እንኳን ብታይ በሱ ላይ በጓደኝነት ላይ እያለሽ ወይም በፍቅር ሰዓት ምንም አይነት ሀሳብ አሰጫ ወይም እንዲደብባ አትፈልጊም። ያችን ሰዓት አጣጣሚዎች ማለት ነው የምትፈልጊው። ትዳር ግን ሲሆን የእኔ የመወሰንን መብት ሃምሳ ፐርሰንት ቀንሶ የአንቺ የመወሰን ምክንያቱም መጀመሪያ ላይ አንቺ መቶ ፐርሰንት እንደፈለግሽ የመሆን መብት ነበርሽ። ጎጆ ሲሆን ግን ሁለታችን ያለን ፐርሰንት መቶ የሚሆን ስለዚህ ያንን መቶ ፐርሰንት እኔና አንቺ ነው ምናለው፣ ያ የጋራ ጥምረት ነው። እኔ ለምሳሌ ይሄ በጓደኝነት ሳት አብረን እስካላደ ወይም ደግሞ አብረን እስካልተኛን ድረስ ታንኮራፊ ይሁን አታንኮራፊ የምናውቀው ብዙ ነገሮች አይታወቁ አይታወቁ። ከትዳር በፊት ያለው ነው ምርጫ ቅስቀሳ ሚሉ ህዝቦች ናቸው እና ትዳር እንደ እስልምና እንደ ሳይንስም ትዳር የሚበረታታ ነገር ነው። አንድ ሰው ትዳር የለውም ማለት ቅጠል የሌለው ዛፍ ብቻውን ዝም ብሎ የቆመ ዛፍ እንደማለት ነው። እና ተመልካቾቻችን፣ ትዳር የሚበረታታ ነገር ነው። ግን መት በምን መስፈርት ትሚዳው ነው እንጂ ወይም እንደግሌ በጣም ትዳርን ከሚያበረታቱ ወገኖች አንዱ አለኝ። ሴቶች ጋር መስፈርት ይመዛል፣ በጣም ተብሎ ለደብ የሚወቀስበት ጊዜ ላይ ደርሰናል። እና መስፈርት ልክ ነው ከሚመስለው አይደል? መስፈርት ሲባል ለምሳሌ ምን አይነት መስፈርት? አሁን ሴቶች የምታበዙት ነገር አለ፣ ግን ምን አይነት አሁን እኛ መቀውም ሳይሆን እንዳልኩሽ ነው። በፍቅር ሰዓት ወይም ፍቅረኛ የመሆንና የትዳር አጋር መሆን ይለያል። ከሱ በላይ መስፈርቶች ላይ ስንመጣ እስልምና ጥሩ አክላቅ ጥሩ አክላቅ ያለው ቤቱን ማስተዳደር የሚችል ዲን ያለው ወንድ ከመጣ አትመለሱ ማለት ነው። ሶ እነዚህ ነገሮች ወይ እንትናቸው አማርኛቸው ተለውጦ ነው እንጂ አብዛኛው ሴት ከበስተጀርባ እነዚህም ሶስት ነገሮች ነው የምንጠይቀው። ነው ምንም ምንድን ነው የምጠይቀው ዲንዋ ከሆነ ጥሩ ስነ ምግባር ካለው ማስተዳደር ገንዘብ በማስተዳደር በአማርኛዋ የሚያስተዳድረውን ገንዘቡ ጥሩ ማስተዳደር ከቻለ ከተባለ የሚያስተዳድረው በምንም አይነት ሁኔታ የምትመለከቱ ሴቶች ካላችሁ እንመክረው። አሁን ላይ አብዛኛው ወንዶች ሴቶች ገንዘብ ገንዘብ ነው ማለት አበዛላችሁ። በትክክል ሰሞኑን እንድነዩ ለምን አላገባሁም ከተባልኩኝ አፌራ ላይ ምክንያቴ ሴቶች ዱንያ ላይ ገንዘብ የሌለ ወንድ አላገባ ብለዋል ጊዜ ለአላህ እናጠራለን የሚለው አየሁኝና እኔም በዛ ብሎ ሲናገር ስለ ለኔ ገንዘብ አሊያስ ተብሎ ቢጠየቅ ደስ ይለኛል። ማን ሰራ ማለት ለወንዶች ደግሞ በተቃራኒ ወንድ ልጅ ጊዜ ጊዜ ሰርታ ብለኝ ወይ ስራን ወይም ሰርታ ትመጣም ወይ የሚል መንፈስ አላችሁ ይባላል። ለሽ የምትሰራው ማለት እኔ እስከ ሰላሳ ነው። ቢያንስ ትዳር ውስጥ እስከሚገባ ድረስ የሚሰራበት እድሜ አለ። እዛች ላይ በሚገባ ጊዜውን ሴት ላይ ወይ ሌላ ነገር ላይ ሳያውል በሚገባ ሰርቶ ማስተዳደር ሲችል ደግሞ ቢያገባ፣ ያ ወንድ ልጅ አግብቶ እዛ ጋር መሰረት ስለጣለ ገቢ በጣም ጊዜ መሆን አይገባውም። በዛ ሰዓት መሰረት ጥሎ ነው የመጣው። ስለዚህ እያስተዳደረ ጊዜን እየሰጠ እሷ ላይም ሳያጎድልባት፣ እኛ ሴቶች ካገባም በኋላ ቤታችንን እኮ የማስተዳደር ግዴታ ይ አይደል ልጆቻችን ላይ ነው የሚሰራው አሁን ብዙ ጊዜ የምንመጣ መሰለኝ ወንዱ በሚገባ ቤቱን ማስተዳደር ስላልቻለ ሴቷ ወደ ወንዱ ቦታ ትሄድና ሁለቱም ደግሞ አንድ ላይ ማስተዳደር አልቻለም የእናትነትንም የአባትነትን ቦታ አንድ ላይ መሸፈን ስለማይቻል መሰረቱ የተበላሸነች መፈጠር ነበረ ለዚህ ተጠያቂ ማለት ወንድ ልጅ እኔ ትዳር ላይ በአግባቡ ባልሆን የሚችል አባት የሚችል ወንድ ከተገኘ ማንኛውም ሴት እናትና ሚስት መሆን ትችላለች ብዬ ነው ማለት ነው። ግን ወንድ ልጅ ባሉ ሞት ሲያቅተው ቤቱ ማስተዳደር ሳይችል ሲቀር ሴቷ የወንዱን ቦታ ለመሸፈን ቦታዋን ስትለቅ ነው ቤቱ የሚነቃነቀው። ብዙዎችም ማንም አስተዳደግ የሚያድጉት ስለዚህ ወንዱ ቦታውን በአግባቡ ከሸፈነ ሴቷ የራሷን ቦታ በሚገባ ከበር ማድረግ ትችላለች ብዬ ነው ማስበው እና ወንዱ መስፈርቶቹን ሴቶች የሚያወጡት እንዴት ነው? የድሮ አባቶች የድሮ ባሎች በጣም አስቸጋሪ ባሎችና በጣም አስቸጋሪ አባቶችን ችለው ነው እናቶቻችን አደለ፣ ቤታቸውን ይዘው የመጡት። በዛ መሀል ደግሞ እያዩ ያደጉ ሴቶች አሉ። ነገ ማገባባል ይሄ መሆን አለበት ምናም ብሎ መስፈርት ማውጣት የሚጀምሩ ታይ። ቤት ውስጥ ከሚያዩት ነው ነገ። የተሻለ እነሱ በዛ ሰዓት ልክ ያለሆን አስተሳሰብ ውስጥ ገብተዋል። ልክ ያለሆን አስተዳደግ አድገዋል። ያችን ልጃቸው ላይ እንዳይደገም ነው መስፈርቷን የሚያወጡት እና የእናንተ የተበላሸበት ህይወት ልጃችሁ ላይ እንዳይደገም እናንተ ልክ ያልሆነ አስተዳደግ ያደጋችሁ ሴቶች ነገ ህይወታችሁ ላይ ላለመድገም ዛሬ ትዳር ውስጥ ከመግባታችሁ በፊት ይገባኛል የሚለውን መስፈርት ይሄ ይሄ ብላችሁ ማስቀመጥ። ልክ ከሚሉት ግን መስፈርት የምታወጣ ሴት፣ አንዳንድ የሚባለው ስታንዳርዱ ሲበዛ ተፈላጊነቱ ይቀንሳል ይባላል። አንዳንድ ቃል ለሊማን ማን የሚለውን ነገር ያስፈልጋለ። ለዚህ ግምት ዝም ብላ አንተም ራስህ ሴቷ ሳትሰራ ምንም ነገር ሳታደርግ ምናምን ምናምን እንትን ያለው እንትን ያለው ምናምን ብሎ ይሰማል። ውበት ላይ ብቻ ይሰሩና ብዙ ሴቶች ከዛው መስፈርታቸው በጣም ብዙ ውበት ላይ ስለተሰራ ያ ሁሉ መስፈርታቸው ውበት ብቻ ተዳርግ እንትን እኮ ማለት በጭራሽ ውበት ምንም እንደ አዎ አንዳንዴ ቆንጆ ምድርሽን የምታሳምረው ወይም ምድርሽን የሚያሳምረው ቆንጆውን አለምሽን የምታሳምረው ቆንጆ ሴት ብታገባ አለም ያማርያ ይሆናል ሲባል ውበት ብቻ አይደለም ብዬሽ ነው የማስበው። የውስጡ በጣም ያስፈልጓል። በተለይ ሴቶች በአንድ ንግግር በአንድ ንግግር ለስንት ዓመት የተገነባ የሆነ ቆንጆ ትዳርን የማፍረስ ምላስ አላቸው። አንድ ነገር በቃ ቀኑን ሙሉ ስንጨር ይላል። በአንድ ንግግር እንዲህም አይነት ነገሮች አሏቸው። ግን ደግሞ እንደርሱ ሁልጊዜ ጊዜ ትዳር ላይ መግባባት ይፈልጋል። ትዳር መቼ ነው ማግባት ያለብን? ብዙ ጊዜ ከእድሜ ብቻ ሳይሆን ከአእምሮ ዝግጁነት ጋር ነው ብዬ ነው የማስበው እኔ ትዳር ላይ ለመግባት ወይም ከመግባታችሁ በፊት የአእምሮ ዝግጁነት ያስፈልጋል። በተለይ ደግሞ አሁን ከጋብቻ ከጋብቻና ከፍቺ ያለው ፐርሰንት እኩል እየሆነ የመጣበት ሰዓት። ያ የሆነበት ምክንያት ሰዎች በምን ሰዓት ላይ መቼ ዝግጁ ነኝ ወይ አሁን ዝም ብሎ በሙቀት ወይም ገንዘብ ስላለ በምናምን ምናም ዝም ብሎ ሰው በቃ አሁንማ በአገባ ልጅ በሁሉ እኮ የተሻለ ይናት ምናም ምናም የሚብዘዋል። ያ አይደለም። የአእምሮ ዝግጁነት ያስፈልጋል። ይሄ አሁን አንዳንዴ ድህረ ጋብቻ ተብሎ ሰዎች መግባባት እንትን ላይ ስንተሚያለ አሁን አንድ ሰው ከመጋባቱ በፊት ሊጠናና ይገባል። እሱ ጊዜ የሚወስደት ነው ማለት አንድ ሰው እራሱን ማሳወቅ ከፈለገ በአንድ ሳምንት ውስጥ ይችላል። ራሱን መደበት ከፈለገ ደግሞ አስር ዓመት ስትቀናና ትዳር ውስጥ ትገባ እንዳልኩሽ፣ ያንን ሰው ሊጣቀምን ይህ የአእምሮ ዝግጁነት ያልከው ነው በጣም ከሚያስፈልጉት ውስጥ አንደኛው። ምክንያቱም ትዳር ውስጥ ገብተን ያልጠበቅ ነው ነገር ቢከሰት ማለት ልጅ ይመጣል። ልስ ሲመጣ አላህ ለሁሉም ሰው ጤነኛ ልጅ ውስጣው እንጂ ጤነኛ ያልሆነ ልጅ ቢወለድ እንኳን ያንን ልጅ ለማሳደግ ራሱ ዝግጁ ነ ወይም ስ ኃላፊነት ውስጥ ለዛ ነገር ማለት ጭንቅላት በጣም መብሰል አለበት። በዚህ ልክ ነው መታሰብ ያለበት ትዳር ሲታሰብ፣ እንጂ መልክ ስላማረ ብቻ የፈለኩትን ሰው አገባለሁ አንዳንድ ህይወት ላይ ሀብታም ባልዮ ቢሞትም በተፈጥሮ መንገድ ቢለያየት ህይወትን ብቻ ቆሜ መቀጠል እችላለሁ፣ ብዙ ኃላፊነት እወስዳለሁ፣ በዛ ልክ ዝግጁ ነኝ ተብሎ በደንብ አስበን፣ ሴቶች ደግሞ ስፔሻል መስፈርት ስናወጣ እራሳችን ላይ እንድንሰራ

ትዳር ከላይ ማለት ነው ማለት ነው ትዳር ካለ ነውና ትዳር በሚመጣበት ሰዓት ግን ለመጣው ሰው እኔ ተገኝ ቦታ ላይ ነኝ ወይ ራሴን ሰርቻለሁ ወይ ደም ብዙ ነገር እንኳን አይደል ሴትም እናት ነኝ ወይ ሚስት ነኝ ወይ ለሚስትነት ብቁ ነኝ ወይ የሚለውን ሰርተን ነው እየጠበቅን ያለን ወይ በቃ ሴት ስለሆንኩ ቆንጆ ስለሆንኩኝ መስፈርት ካወጣው ማንኛውንም ወንድ ማግባት ይችላል ብለን ቁጭ ብለን እየጠበቅን ያለን ሴቶች ካለን እራሳችን ላይ እየሰራን እንጠብቅ የእድሜ ጉዳይ አንዳንድ የእህቶቻችን አረብ ሀገር ምናምን ረጅም ጊዜ ቆይተው ሰላሳ ዓመት ምናምን ይመጣና፣ በቃ እድሜ ሄዷል፣ ባል ማግባት አልችልም፣ በተገኘው የሚባል ነገር አለ። እና ራሳችን ላይ እየሰራን ተቆየ በአርባም የተሻለ ምናልባት ሀያና ሀያ አምስት ዓመት ያሉ ሴቶች ሊያገቡት የሚችሉት አይነት ወንድም ሚያገቡት የሚችሉት አይነት ወንድም በአርባ እና በአርባ አምስትም ልናገባ ይችላለን። ዋናውን እራሳችን ላይ እየሰራ ንጠብቅ። እኔ ማን ነኝ፣ የሚመጣውን ወንድ መጥናለሁ፣ ለትዳር ብቁ ነኝ የሚለው ላይ ተሰራ። ለነገራችን ላይ አሁን ያነሳሽው ወላሂ በጣም የሚገርም አሳብ ነው። ለምሳሌ አንድ ሰው ትዳርን ሲያስብ አንድ የሚጨረሻው የህይወት ወይም ደግሞ የመዳረሻ እስከሚጨርሰው ህይወት የምትዘርኪበት ነገር ብዙ ጊዜ በህይወት በወጣ ወደድ በምናም በምናም ታደርጋል። ህይወትሽ የመጨረሻ ግቡ ትዳር አንድ ሰው አለ። ስለዚህ ይሄ የመጨረሻ ስኮፕ ነው። ሁሉ ነገራችን የሚጠናቀቀው በቃ ካገባን በኋላ ስለዚህ ከአሁን በኋላ ይህን ሁሉ ነገሮችን የመቻላቅም ያስፈልምናልባት በሌላ ክፍል በሌላ ጊዜ ይህን ሀሳብ እናነሳ ይሆናል። አንድ ሰው ከማግባ ከማግባቱ ከነሳሽ ሀሳብ ጋር ታይዞ ነው አሁን አንድ ሰው ልጁ ነገር የሆነ ቢታመን ነው፣ ልጅ የሆነ ነገር ላይ ቢሆን፣ ልጅ ትልቅ የሆነ አደጋ ቢደርስበት፣ ብሩ ማሰብ የማሰብ አእምሮ እስቲ ያስፈልገዋል አይደል? ትዳር ላይ ስለዚህ ምን ሁሉ ነገሮች አስቦ ነው የሰው ልጅ መጀመሪያ ቀድሞ ከጋብቻ በፊት አእምሮ ዝግጅት ማድረግ ያለበትና ውድ ተመልካቾቻችንም እንግዲህ በትዳር ዙሪያ ብዙዎች ይ አሁን እንደ መነሻ ነው ያነሳ ነው ሀሳብ ሁላችንም ጋር ደግሞ የተለያዩ የሆኑ ሐሳቦች ይኖራሉ። እኛ የምንና የምናነሳ ወይም ደግሞ ከሐሳብ ማጣችን የምናካፍላችሁ እናንተ በየቤታችሁ ናችሁ ሐሳቦቻችንን ተጋርታችሁ እናት ያላችሁበት የትዳር ሕይወት ምን ይመስላል? በተለይ ደግሞ ግልጽነት ላይ አሁን ትዳር ይሄ ከመቼ መንዴት ከሚለዋ ብቻ ሳይሆን ትዳር ላይ ግልጽነት ይላል ግልጽ ካሎሪ ግልጽ ሆነን ማናወራ ከሆነ ትንሿ ነገር እሷ ስትደበቅ እሷ ደግሞ ሌላ የምትወልደው ውሸት ወይ መደበቅ ይኖርም ነው የማይፈታ ችግር ይሆናል። እና በጊዜ ትንሿን ነገር በግልጽነት ከተወራ ግን ምን የሚደባበቅ ወደ ውሸት የሚያድግ ነገር አልኖረም። እና ከመጀመሪያ ጀምሮ ያለውን ነገር በግልጽነት ማውራት ለእንዴት ነው ለመደባበቅን ውሸት ከመደበቅን ከመዋሸትን ይጠብቀናል ብዬ አስባለሁ። ግልጽነት ቅድም በአነሳነው ሀሳብ ግን ተመልካቾቻችን ኮመንት ላይ እንዲያስቀምጡ የምንፈልገው ምንድነው ካገባችሁ በኋላ በእንዴት ነው የታመመ ልጅ፣ አካል ጉዳተኛ ልጅ ሊወለድ ይችላል፣ ኦቲዝም ሊወለድ ይችላል። እንደዚ አይነት ልጅ ከወለዳችሁ በኋላ እዛ ቤት ውስጥ የስንቶቹ ባል ናቸው አጋዙ ነው እዛ ቤት ያሉት

ውድ ተመልካቾቻችን እንግዲህ በነስር ሚዲያ የዩቱብ ቻናል እየተዘጋጀ የተዘጋጀ ሁል ጊዜ ሀሙስ ሀሙስ ቤታችሁ ከቤተሰብ ኮዳይ ዘምድ ቁጭ ብላችሁ እንግዲህ በነስር ሚዲያ የዩቱብ ቻናል ዞትራሙስ ከአንድ ሰዓት በኋላ የሚተላለፈው ፕሮግራማችን ከሀሳብ ማዕዳችንን እየተቋደሳችሁ ትገኛላችሁ። አሁን ማብረርነታችሁ አይሌን እያለን አሁን ያነሳናቸው ሀሳቦች እንግዲህ የራሳችን የሆኑ ምልከታዎች ናቸው። የእኔና የነስያ ሀሳቦች ናቸው። እኔ አንድ ሰው ሊያገባ የሁለታችንም የጋራ የሚያደርጋቸው ነገሮች አሉ። ምንድነው የጋራ የሚያደርገን? አንድ ሰው ከማግባቱ በፊት በአእምሮ ዝግጁነት ይፈልጋል። ስለዚህ ዝግጁ መሆን ያስፈልጓል የሚለው ተስማምተናል። አሁን ቅድም ያነሳቸው ሀሳቦች ያልሆንኩት በሌላ ጊዜ እንልክ እንደሷ ቁጭ ብዬ ሴቶች ያለባቸውን ችግር ስለምነግራት ብዬ ነው የተውኩት እንጂ ኮመንት አስቀምጡ ስትይ ያላልኩት ወንዶች እንዶ ሴቶች በስንት ስቃይና በስንት ችግሮች መካከል እኛ ወንዶች እያለን ሴቶች ምን ያህል ድጋት ድጋፍ ያደርጋሉ የሚለውን ሀሳባችሁ ለምን ሀሳብ አጥቃለች? አይ በዚህ ጉዳይ እንድትናገር ወንድም ሴቶችም ሀሳብ ይሰጡ። ሌላው ደግሞ በነስር ሚዲያ በዚህ ፕሮግራማችን ላይ እስኪ በዚህ ጉዳይ ሀሳብ ስጡበት፣ ምን ትላላችሁ ብለው ኮሜንት ላይ ያስቀምጡልኝ። እኛም ደግሞ ከራሳችን ሀሳብ ተነስተን እዛ ጉዳይ ላይ የምንወያይበት እና ሀሳብ የምንሰጥበት ነው። ለዛሬው ጉዳይ ግን ሀሳባችን እንደዚህ ነው። ስለዚህ ተከታተሉ። አጓጉ እንዲል ሲሆን፣ እንግዲህ ተመልካቾቻችን ዛሬ ካስተማርዳችን ያቋደስናችሁ ትዳር መቼ እንዴ እድሜስ እንዲሁም ደግሞ ለትዳር ወደ ትዳር ከመግባታችን በፊት ምን ያስፈልገናል የሚለውን እንዲሁም ቃሚ እኔና ነስጋ። ስለዚህ በሚቀጥለው ሐሙስ፣ ደግሞ በተለየ ሀሳብ፣ በተለየ አቀራረብ እናንተን የምናገኘ ነው የሚሆነው። እስካሁን አብራችሁ ስለነበራችሁ ስለተመለከታችሁ ሀሳባችንን ስለተካፈላችሁ በጣም አድርገን እናመሰግናለን የመጨረሻ መልእክት ካለሽ ለመጨረሻ ትዳር ትልቅ ተቋም ነው ዝግጁ ሆነን የምንገባበት በራሳችን ማለት እኛ ሴቶች ሆነ ወንዶች ቤተሰብ እኛ ላይ ኢንቨስት አድርጓል እኛ ራሳችን ላይ ኢንቨስት አድርገናል ትልቅ ተቋም ነው የምንገባው

ከራሳችን በላይ ደግሞ ትልልቅ መስፈርቶችን ባናወጣ እራሳችንን እናውቃለን። በዛው ልክ ይሄ ቢሆን ብለን ባስቀመጥነው መስፈርት መሰረት ጂናችንን መስፈርት አድርገን ብናገባና ትዳራችን ብንመራ በጣም ጥሩ ነው ያስባለን። ለዛሬ የነበረን ቆይታ ይህን ይመስላል። በሚቀጥለው ሐሙስ እስክንገናኝ ወሰላም አለይኩም ወረሕመቱላሂ ወበረካቱ። ግን ከስር ባሉት አድራሻዎቻችን ፕሮግራሞቻችንን ላይ እንዲሁም ደግሞ ለሌሎች ወዳጆቻችሁ እንዲደርሱ ደግሞ ሼር፣ እንዲሁም ደግሞ ሀሳባችሁን በኮመንት አስቀምጡልን። ይህ የነስር ሚዲያ የዩቲዩብ ቻናል ነው። የበየጊዜው የምንለቃችሁን ፕሮግራም ወደ እናንተ እንዲደርሳችሁ ቤተሰብ በመሆን ፕሮግራማችን ጀምሮ በሚቀጥለው ሐሙስ ከአንድ ሰዓት ጀምሮ በተለየ ሀሳብ እናንተን እናገኛለን። እስከዛው ሰላም ሁኑ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ ኑ በጋራ አንድ ንስር ከፍ ብለን እንብረር። ንስር ሚዲያ።